ከትላንት ወዲያ ጄኔራል ጆን መዲድ የሰራዊት ከፖሊስ እና ከሚሊሻ የተሰባሰቡ የተውጠጡ ሰብስቦ ገለጻ ሰጥቷል። በዛ ገለጻ ላይ ይህ እንግዲህ ወፍሪ ብሔራዊ አንድነት የብሔራዊ አንድነት ዘመቻ የሚለው ከተጀመረ ወዲህ ከዛ ጋር ሲንክሮናይዝ የሚያደርግ ገለጻ የሰጠበት ነው ብዬ ማስቀመጥ እችላለሁ። እንግዲህ ዛ ነገሮ ያ ነገር ወደ ረዘም ያለ ነው መስዳ ክሊያን ሰዓት ተኩል ሰዓት ክላውት ይሆናል። 55 ደቂቃ አካባቢ ነው ተቋርጦ የወጣው ሰው እዛ የተናገረው ነገር ላይ የተዘለሉ ጃምፕ ይደር ነገሮች ቢኖሩም ኪኪ ነገሮችን ይናገራል። እንግዲህ የሚጀምረው እሱ አዲግራት ላይ የጸጥታ የትግራይ የጸጥታና የተለያዩ አመራሮች ስብሰባ ተብሎ ይደረገውን እዛ ላይ ደረስንበት ድምዳሜ ቢፍላርጋችሁ ብሎ ነው ያ ስብሰባ የጸጥታ ችግሮችን ለመወያየት ተብሎ ይደረገ ነበር። እንደዛ ነው ፍሬም ይደረገው እንግዲህ በዜና ሲዘገብ፣ ያው ያ ብቻ ደሚሆን ግልጽ ቢሆንም ወደ ወረደ ማለት የክልሉ ፕሬዚዳንት ራሱ ተገኝቶ የመራው ስብሰባ ማለት ነው። በተግባር በዞንና ምናም በወረዳ ደረጃ ያሉትን በተለይ በዞን ደረጃ ያሉትን አመራሮች እና በሰራዊት ወይ በጸጥታ አዛዦች መካከል ያለውን ጥምረት ሪስታብሊሽ ማድረግ ወይም አጠናከር፣ ሲንክሮናይዝ ማድረግ ነው ያ የነበረው ግቡ። ዞሮ ዞሮ እዛ ላይ የጸጥታ ነገሮች ላይ እንደተወያየ ነው። እሱም የጸጥታ ነገሮች ይላቸዋል። ስማ ኢምፖርታንት አንዱ ማነሳው ነጥብ እንግዲህ ዋናው ነጥቦች ብዬ የተወሰኑ ጥቂት ነጥቦችን ነው አድራጅቼ ማስቀምጠው ፈጠን ፈጠን እያልኩኝ ማለት ነው። አንድ የመጀመሪያው ኪ ነገር ቴካዌይ ከሱ ገለጻ ማለት ነው። ጀነራል ጆን መዲድ ባይደወይ የደቡብ ግንባር አዛዥ ነው። ሶስት ግንባር ነው ያለው፣ የአንዱ ግንባር አዛዥ ነው። ነገር ግን ሰፊ ግንባር የሱ ነው። ፕራክቲካሊ በትግራይ ሰራዊት ውስጥ እንደ ሶስተኛ ሰው ሊቆጠር የሚችል ነው። ከወደ ወረደ ጀምረን ስንቆጠር ማለት ነው። ያው መሀል ላይ ፍሳማንሳለ ዋና ዋና ብዬ የሰበሰብኳቸውን ጭማቂ ነው ማስቀምጠው። አንድ ከነገሩ የምንወስደው ነገር ብዙ ነገሮች የጸጥታ ችግር ተብለዋል። ይሄ የሚያስኬድ ነገር ነው። እንግዲህ ከመንግስት ከሰራዊትና ከድርጅት ተብሎ የጋራ ጥምር ኮሚቴ አቋቁመው ባጭሩ ኮማንድ ፖስት ምለ አለወይም ማህበር ኮሚቴ ይሉታል። የጋራ ማለት ሶስት ሶስት ሶስት ተዋጣ የሚባለው አምስት ከሰራዊት በተጨባጭ ማለት ያወደረ ደም በሰራዊት የሚቆጠረው እና አምስት ወታደራዊ ዘሮች አራት የህወሓት አመራሮች ያሉበት ማለት ነው። በዛ ከጀመሩ ጀምሮ እንግዲህ በዛ ሁሉ ነገር ሴኩሪቲ ያዝ ጋላረከብ ወደዛ ይገባ። አስተዳደራዊ ማ ከሆነ የክልሉ ካቢኔ ውሳኔ ሊሆን ነው። የፓርቲ ጉዳይ ከሆነ ጀስት ፓርቲ ጋላ ያልቅ ነው። የጸጥታ ብለህ የደህንነት ስጋት የህልውና ጉዳይ ወደ ማድረግ ኢሊቬት ስታረገው ግን በዚህ ማቀፍ ይታያል ማለት ነው። ስለዚህ እሱ የጸጥታ ችግሮች ብሎ ያስቀመጣቸው ነገሮች ውስጥ ሁሉ ነገር ነው። እዛ ውስጥ ሙስና አለ፣ ኤቭሪቲንግ ያው ሴዳ ነሳቸው አለው። ግን የማላነሳቸው ነገሮች ሁሉ ነገሮችን ነው። ስለዚህ ሁሉ ነገር ሴኩሪታይዝ የማድረግ ይሄ የግድ አሁን እነሱ ማለት እሱ የሞደር ወደ ማዕረጋቸው ጄራል ስለሆነ ሳይሆን ሌላ ቦታ ቢሆን ማለት ነው። ሁሉ ነገር የደህንነትና ሁሉ ነገር የህሉና ሁሉ ነገር እናም ሆኖ መቀኘት ሲጀመር ሴኩሪታይዝ ሆነ ነው የሚባለው። ከኖርማል ዲስኮርስ ከመደበኛ ፖለቲካ ውጭ እንዲወጣ ለማድረግ ከበደል እርምጃ ለመውሰድም አመቺ ያደርገዋል። እንደዚህ አይነት ነገር የሚናገር ካዲ ነው እናም መባል ከጀመረ ያን ጊዜ ሴኩሪታይዝ ሆነ ነው ምንለው። አንድ ሴኩሪታይዜሽን ነው የምናየው ከእሱ ንግር ማለት ነው ሁሉ ነገር ኦልሞስት የቀረ ነገር የለም እንጂ ይሄኛ ኛ ስታደር ጉዳይ ነው ብሎ የሚተው የለም ማለት ነው። አንድ ሁለተኛ ውጫዊ ችግር ዋነኛ ችግራችን ሆኗል ይላል ማለት አንድ መንግስት የማህበረሰብ ችግር በዋናነት ውስጣዊ ቢሆንም ይላል ያው ህወሀት ባለም ኢህአዲግም ኢህአዲግም የሚመራው የነበረ መንግስት ውስጣዊ ችግራችን እናተኩር ውስጣዊ ችግራችን ስናስተካክል የውጭ ተጋላጭነት ይቀንሳል ነው የሚለውና እንግዲህ ዚህ ላይ ያለው እንዳይለማ ማለት ያላቸውን ያው ክርክርም ነው የሚያንጸባርቀው። አንዳንዴ ግን የውጭኛውም ዋነኛ ሊሆን ይችላል። ስለዚህ የውጭ ችግር በዋነኝነት ተቀበሉት ነው ይህን የሚያስረግጠው። ኦኬ ሶስተኛ፣ ከእሱ ንገር የምንወስደው ለድርድር የማይቀርቡ እውነቶች ብሎ የሚያስቀምጧቸው አሉ። ለድርድር የማይቀርቡ እውነቶች በየቦታው ነው፣ ሁለት ሶስቴ ነው እንዲዚ ነገሮች የሚያነሳው ጀስት እኔ ሁለቱን ዋና ነገሮችን ፒክ አድርጌያቸዋለሁ እስከ የሆነ ከሚያነሳቸው ውስጥ አንደኛ አንዱ ለድርድር የማይቀርበው ነገርም አለው ዋነኛ ጠላታችን ብልጽግና ነው። ይህን ያስቀምጣል። ልክ እንደዛው እኛም ለብልጽግና ስርዓት ዋነኛ ጠላቶች ነን። ባህር አይደለም፣ ፋኖ አይደለም፣ ኦላ አይደለም። ኦላ ማለት እሱን ኮት ስላደረግኩት ነው የኦሮሞ ነጻነት ሰራዊት ማለት ነው። እነሱ አደለም ዋነኛ ጠላቱ ባህርም አደለ ምናምን አደለም። ዋነኛው ጉዳይ እዚህ ጋር ባህር ወዳጅ ጠላት ሆኑ በራሱ እኛንን ለእኛም ደግሞ ዋነኛ ጠላታችን ብልጽግና ነው። ዋነኛ ጠላታችን ብልጽግና ነው ካለ በኋላ ይህን የሚደራደር ካለ እውነቱን ነው ወይስ አይደለም ብሎ መስማትም አያስፈልግም። ጀስት ማለት መናገር ማያስፈልግም ነው። እዚህ ላይ ዲስከሽን የለም። ዋነኛ ጠላታችን ብልጽግና ነው ማለቱ ራሱ ያው እንግዲህ በአሽሙር በገበምዳሚ ስለነበረ ያለፉ ለሶስት ወር እሱም ሌሎቹ ማለት ነው። ዋነኛ ጠላቶች ብሎ በእርግጥ ፓዮድ ይሰጥቶታል በዚህ እሱን ላይ እየተማረግ ይችላለሁ። የአንድ ነጥብ ሆኖ ማለት ነው ኤዲት የደረገ ቪዲዮ ነው ይሄ። ዝም ብሎ ሊካር ያመለጠ አለ። ለዛ ነው እነዚህን መጠቀም ብዙ ጊዜ የምወደው እንጂ በወሬ የተለያየ ነገር ይሰማል። ግን ይሄ ኦቶራይዝ አድርገው ፈልገው የሚለቁት ስለሆነ ያን ከማለቱ በላይ ግን የማይተናንሱም። ዶ ይሄን የሚደራደር ካለ እዚህ ላይ የሚከራከር ካለ ከብልጽግና ሌላ ሌላ ዋነኛ የሚቀድም ጠላት አለን የሚል ካለ እሱ መስማት የማያስፈልግም ነው። አንድ የልድርድር ማይቀርቡነት። ሌላኛው የእነ ጌታቸው ቡድን ባለ ተልእኮ ነበረ። ተልእኮ ተሰጥቶት ነው ሲሰራ የነበረው። የሚችለውን ያክል ሰራ። አጠቃላይ ጌታቸውን ብሎ ባይጠራውም ያ ቡድን ነው የሚለው ግልጽ ነው። የማናገሩ የሚያሻማ የለውም። የሚችለውን ያክል ሰርቶ ያ ቡድን ሲያቅተው አክቹዋሊ አንዳንዴ እንደግለሰብ አንዳንዴ ፕሉራል ያደረገዋል። ግን ያው ስለ እነሱ ቡድን እንደሚያወራ ነው። የሚችለውን ያክል ሞክሮ ሲያቅተው አልቻልኩም ብሎ ሄዶ ለይቶለት ተጠቃሏል። እዚህ ላይ እዚህ ነጥብ ላይ ማለት ነው። እዚህ ላይም ልዩነት ያለው ሊኖር ይችላል። የራሱ ጉዳይ። ከትግራይ በላይ ያናየው አም ሲሪየስ ይህን የሚያስተናግድ እንዲህ ስለሆነ ነው እንዲህ ስለሆነ ነው ብሎ ምክንያቶች የሚደረድር እንደዚህ ቃል በቃል ልጥቀሰው። ይህንን የሚያስተናግድ ይህ ስለሆነ ያ ስለሆነ የሚል ነገር ትክክል አይደለም፣ አንቀበልም። እነዚ አይነት ነገር ስለዚህ እዚህ ላይ መከራከር አይቻልም ነው። ከአሁን በኋላ እነዚህ ናቸው ለድርድር ወይም ለክርክር የማይቀርቡ እውነቶች ያላቸው። ይሄ ከሱ የወሰድኩት ማለት ነው። ኦኬ፣ ሌላ የሰራዊት ውሳኔ የኩዴታ ውሳኔ ማለት ጥር አስራ አምስቱ እና ህወትን በተመለከተ ደግሞ የተናገራቸውን እንደዚህ ግሩፕ አርጊን ትልበላቸው እዚህ ላይ በሁለት ነቸ የከፈልኳቸው፣ በሶስት የከፈልኳቸው፣ እዚህ ውስጥ አራተኛ ብዬ ልቀጥል እችላለሁ። ቁጥር እንግዲህ ልትንታተባችሁ ወደ አራተኛ ነጥብ ነው የሚሄደው፣ አንድ ሰብሴት ውስጥ ግሩፕ ያደረኩት ነው። የሰራዊት ውሳኔ የቀውስ ምንጭ አይደለም። ይሄ በጣም ደጋግሞ ያለፈውን ወር እንደዚህ ሜይ ቢ ሁለት ወርም ሊሆን ይችላል መሰለኝ። ማለት ከዛ ፊትም የሞክሩ ነበር፣ ግን አሁን በጣም አግሬሲቭሊ እየሞከሩ ያሉት ነገር ነው እሱ እነሱ የሚያስረግጠው ማለት ጥር አስራ አምስት ላይ ኮርና ከኮር በላይ የሚባሉት የሰራዊት አዛዦች ኮርና ከኮር በላይ ያው ደረጃቸው ወይ ደግሞ ማዕረጋቸው እንደዛ ነው የተባሉ ማለት ነው። ሰብስበው ያው ጊዜ የመንግስቱን ፕራክቲካሊ ከነደብረጽዮን ጋር ነው የምንወግነው ብለው የወሰኑበት ማለት ነው። እሱ የተለያዩ ጥፋቶችስ የተለያዩ ከዛ ላይ የተፈጠረው ችግርስ ምንጭ እሱ አይደለም። ይሄንን ማለት ይሄ ሱ ሻስመል ወደ መከላከል ነው። አንዱ ክርክሩ ይሄ ነው። ሌላ ሁለተኛ ደግሞ ለህዋት መደገፍስ ችግር የለውም ነው። አሁን ይሄ እንግዲህ ተጨማቂ ላለብ ነገራቸው ያለሁት ምን እንዳለ ነገራችሁ እንዴት እንደደመደምኩት ማለት ነው። ሀራ መሬት በሚል እነዚህ ያው በረሃ ወጥተው ያሉት ከትግራይ ላይ የአቅጣጫ በአፋር በኩል በታች በደቡብ ትግራይ በኩል እነዚህ ያሉት ማለት ነው። ሀራ መሬት የሚል እቅድ ያዘ። እቅዱን ያወጡት ወደ አመፅ ለመውጣት ማለት ነው። ሀሳቡን ያቀዱት ከሰራዊቱ ውሳኔ ከወራት በፊት ነው። ይህን ቡድን ያዘጋጁት ከወራት በፊት ነው። ሰራዊቱ ያን ውሳኔ እንደወሰነ ያልሰሙ ሳይሰሙ ይሄደዋሉ። እና ከስድስት ወር ከአመት በፊት ሄደዋሉ። አሁን መጥተው ዝርዝሩን እየነገሩን ነው። አሁን መጥተው ነገር ነው የሚለው ግልጽ አያደርገውም። ግን ኤኒዌይ አሁንም ይናገሩ አሉ። ዝርዝሩን ይላል አሁን የደረስንበት ለማለት ከዛ ትንሽ አውሮቶ ሄዶ ይመለስና ድጋሚ ይላል። ተሽጦ የሄደውን ሁሉ ተደናግሮ ነው፣ ሰራዊት እንዲህ ስለወሰነ ነው ብሎ ማሳበብ ነው። አያስኬድም ይላል። እዚህ ላይ በአጭሩ ኮሜንት አድርጌበት ሊሄድና ምንድን ነው መጀመሪያ ያስኬዳል ጥር አስራ አምስት ላይ ላይሆን ይችላል። ሀራ መሬት በሚል የሚታወቁት ወይም የትግራይ ሰላም ኃይል ለራሳቸው የሚጠሩት የወጡት ሁሉም ሰዋል ብዙዎቹ ከዛ ላይ ይወጡት ግን የተወሰኑት አስቀድመው አስበው ያሰቡ ሊኖሩ ይችላሉ። ልክ እንደዛ የሰራዊት አዛዦቹም ጥር አስራ አምስት ከእንቅልፋቸው ጠዋት ተነስተው አይደለም ሰብስቢያን ያን ውሳኔ የወሰኑት፣ ለወራት ቢውል ሲሆን የነበረ ነገር ነው። እንዲያውም ቢያንስ በትንሹ ስድስት ወር እኮ ነው የሚሰጠው ወዲ ወረዳ ራሱ እንኳን ወጥቶ የሰራዊቱን ውሳኔ ኮሚኒኬት ላድርግ ማለት መግለጫ ለስት ብሎ ሰልፍ መንግስትም በመደገፍ ድርጅቱን በመደገፍ ሰልፍ መውጣት አይቻልም ብሎ የራሱ ዋናገር ነው። እንግዲህ እየደገምክ ያለሁት መንግስትን ማለት ምክትል ፕሬዚዳንት ሆኖ መንግስትን አይችልም ሲል ግዲ ጌታቸውን አትችልም እያለ ያለው መንግስትን ነው። የመንግስት እንደፈለጋቸው ተርጉ ጥስ ሪጋርድለስ ከዛ ጊዜ ጀምሮ የነሱ ዝንባሌ በየቦታው ማለት የሚሉት በየተለያየ ስብስብ ይሁን በጋራ ተሰብስበው መግለጫ ያውጡት እንጂ የሚሉት ይታወቃል። እዚህ ጎን ለጎን ደግሞ ሌላ ነገር እያሰበ ሊኖር ይችላል እና ስለዚህ ማለት ይሄ አንደርስታንዳብል ነው። ልክ ጥር 16 አድለው ሀሳብ ይመጣላችሁ የሚሉ እስከ ጥር 16 ስድስትስ ለምንተኝተው አልጠበቁንም። ቀድመው እንትን አሉን ካልሆነ በቀር ብዙም ትርጉም ሳልሰጠኝ ነው። ምናልባት ሊል የፈለገው ግን እኛ ብንወስንም ባንወስንም ያንን ውሳኔ ሌላ ተንኮል ያሰበ ከሌላ ሀይል ጋር የተሰለፈ ነበር ከሆነ ይኖራል። ግን እሱን ዊል ነይበር ነው ማለት እሱን ለማወቅ ምን ችለው እንደዚህ አይነት ጥፋት ባይሰሩ ነበር። እዛ ላይ ሌላው አንድ ሴሪየስ ነገር ባይወይ የዛሬ ሶስት ወር እሱ እራሱ ሲናገር፣ የዛሬ ሶስት ወር ሰኔ ውስጥ ነው የሚሆነው። የሰጠው አንድ ቦታ ላይ ሲናገር ምን ይላል? የበፊቶቹን ቼክ እያደረኩ ነው ብር ኖቶች እና አብዛኛው ተደናግሮ ሄደ ነው። እነሱን መልሳቸዋለን። አንድ ያለም እንዲያውም ሁለት ጊዜ ሌላም ጊዜ ነገር ሐምሌ አራትና ሐምሌ ስድስት እሱ እንዲያውም ከዚህ በፊት አንድ ብሪፍ ላይ የተወሰነ ሳልጠቅሰው አልቀረሁም። እኛም ልንዋጋ አንስብ አናስብ፣ እነሱ ሊዋጉን አያስቡም፣ ይመለሳሉ፣ መመለሳቸው አይቀርም። አብዛኛው ተደናግሮ ሄደ ነው ይል ነበር እሱ ራሱ። አሁን የቶን ለውጥ የድምጸት ለውጥ እዚህ ውስጥ እናያለን። የድምጸት ለውጡ ምናመጣው እንግዲህ ሮብለት የነበሩ ግጭቶች ሊሆን ይችላሉ በደቡብ በኩል ትንሽ ሊያወሩት ያልፈለጉት አንድ ግጭት ነበረ። ብዙም ሊያወሩበት ያልፈለጉት ማለት ነው። ብዙም ጉዳት የደረሰ አይመስለኝም። ከአካባቢው ሰዎች እንደጠየቁት ማለት በሁለቱም በኩል ማለት ነው። ነገር ግን ያዩት ነገር ይኖራቸዋል። ከሚመጡ ሰዎችም ኢንተርቪው ሲያደርግ የነበራቸውን ግምገማ ቀይረዋል ወይ ደሞ ከሌላው ፖለቲካ ወሳናቸውን ጋር የተያዘ ሎቻል ሪጋርድለስ ተደናግሮ ሄደው ተደናግሮ ሄደው ምናምን ብሎ ማሰብ አይሆንም ይላል። ከዚ ፊት የነበረውን ቶኑ እንደቀየረ ነው እዚህ ውስጥ የምንወስደው። ሶ ከዛ ስለ ሀራ መሬት የሚመለሱ ካሁን በኋላ ዝም ብሎ ለህዝብ አይቀላቀሉም። ስልጠናት ሰጥቷቸው ሰርቲፊኬት ሰጥቷቸው ነው ከዚህ ጋር የሚቀላቀሉት። ልከድቶ እንደመጣ ሰራዊት ማለት ነው በመደበኛ ሰራዊት ነው እንደሚደረገው ወይ ደግሞ አላቅም እንግዲህ ሽፍታ ነገር ሲመለስ አይነት ማለት ነውና ላራቸውን ደህንነት እንደዛ ነው የሚሻላቸው ይላል። በእርግጥ አክቹዋሊ የግድ አሰራሮች ችግር አለው ማለት አይደለም። ምን አይነት ስልጠና እንደሚሰጧቸው ነው ያልገባኝ እንጂ ዞሮ ዞሮ እንደስካሁን ውስጥ ዝም ብለው ሄደው ወደ ህዝብ አይቀላቀሉም እና ወደ ሰራዊት ይመለስ ይኖራል፣ የማይመለስ ይኖራል፣ ጥቅማ ጥቅም የሚጠይቁት ይኖራል። ለእሱም አሰራር ወጥቶለታል ይላል። ስለዚህ መጀመሪያ ስልጠና ስቶ ሰርሰፍ የተሰጡት ነው ለህዝብ የሚቀላቀለው። ከዛ ህጋዊ መሆን የሚችለው አዘርባይ ህገ ወጥ ነው ነው። ሁለተኛ ጥቅማጥቅም ጥቅም ምናምን ነገር አሰራር ወጥቶለታል ይላል። እንግዲህ ይሁን ቤኔፊት የሚጠይቁት ይኖራል የሚለው ስለተመለሱ ነው የሚጠይቁት፣ ውዝፍ ደሞዝ ነው የሚጠይቁት። ምን ለማን ለፈለገ የራሳችንን ግምት መውሰድ እንችላለን። ከዛ ሌላ የሚመለስ የሚቀላቀል ተመልሰው ፖሊስ የነበረ ሚሊሻ የነበረ ሰራዊት ውስጥ የነበረ ማለት ወደ ነበረበት የሚመለስ ይኖራል የሚመለስ ይኖራል። ያው የሚወሰንበት ይኖራል ነው ለዚህ መመሪያ ያለን እዚህ ጋር አሁንም አያይዤ ነው እንግዲህ ማስቀምጠው ህዝባዊ ድጋፍ ችግር እንደገጠማቸው ጳውሎስ በግልጽ ያምናል። ማለት እንግዲህ የሰራዊቱ ውሳኔ ያለም ይህን ችግር የፈጠረው ይላል አለ ሰው አሁን በየአካባቢ ስትሄዱ በተለያየ ምክንያት የደናገረ ህዝብ ያው ህዝብ ውስጥ ላችሁ ለመስራት ስትሞክሩ ማለት ነው ሰራዊቱ ሳይድ ይዟል፣ ለፓርቲ ወግኗል፣ የሆነ ፓርቲ አገልጋይ ናችሁ፣ ወዝተ የሚላችሁ ይኖራል። ይሄ ተቀባይነት የለውም። እኛ ታገያዎች ነን እየታገልን እየጭቃ እየነካና ምን ያለ ነው ትንሽ ፒክቸር ፔንት ለማድረግ ይሞክራል፣ የሆነ ስዕል ለመስጠት ይሞክራል። እንደዛ ብሎ ማለት እኛስ እየታገልን ያለንን። ስለዚህ ሊያግዘን የሚፈልግ የፖለቲካ ድርጅት ካለ እሰየው፣ ከጎኑ እንቆማለን። የከዳውን ደግሞ ከሃዲ እንለዋለን። ሰውን ማለት ነው እነ ሞንጆሪ ነው ወይ ደግሞ እነደብረ ሲሆን እኛ ታገያች ሊያግዙን እንትን አሉ ኦኬ ዌልከሚት እናንተና ደግሞ እነ ጌታቸው ደግሞ ቅዱስ ለዚህ ካዲንላችኋለን ነው። በዚህ አናፍርም። ይሄ ነው ትርጉም ነው። በኋላ ላይ የጨመርኩት ሊያግዘን የሚፈልግ የፖለቲካ ድርጅት ካለ እሰየው፣ ሊያግዘን የሚፈልግ የፖለቲካ ድርጅት እሰየው፣ ከጎኑ እንሆናለን። የከድናውን ደግሞ ካዲን እለዋለን። በዚህ አናፍርም። በቃ ይህ ነው እንግዲህ ኦልሞስ ቃለ ቀል የተረገሙ ሰራዊት አይደለም። ወገነኛ ሳይደያዘው ከቡድኑ ጋር ወይም ከአንጃው ጋር ማለት ነው አብሮ የከዳው ነው። ወገነኛ ሳይደያዘው ከቡድን ጋር የተለጠፈው ነው። ወንጀለኛ እኛ ከቡድን ጋር አለም የተለጠፍ ነው። እንግዲህ እዚህ ጋ ሀሳቡ ሀሳቡ እዚህ ጋ ምንድን ነው? እኛ ከሆነ ቡድን ጋር ስለተለጠፍ ነው ከመከተ ለ ለትግል ከቆሙት የመከተ ኃይሎች ብሎ ራሳቸውን የጠሩት ደጋግሜ እንትን ብያዋሉ ይህንን ህወሓት ራሱን የመከት ኃይል ነኝ ይላል። ሰራዊቱን የመከት ኃይል ይለዋል። ስለዚህ ከመት ኃይል ጋር ነው ይቆም ነው እንጂ ለሆነ ቡድን አይደለም ነው። በዚያ ና ለህዝብም ሳትሸ ይሄ ነው። ሌላ የፈለገው ከዛ ይቀጥላል። ምንም ሳትሳቀቁ ሳትሸማቀቁ ህዝብ ጋር ገብታችሁ እንደፈለጋችሁ አስተምሩ። ህዝብስ የሆነ የፓርቲ ሰራዊት ሆናችሁ እያለ እንዳያሸማቃችሁ ነው። ይህን እንደ ልብህ ማስረዳት አለመቻል አንድ የጸጥታ ችግር ሆኗል። ሉክ እንደዚህ አይነት ቻሌንጅ አሁን ስለገጠመህ ወይ አንተ ኮንፊደንስ ስላጣ ወይስ ህዝቡ ሪጀክት ስላደረገህ እንዴት ነው የጸጥታ ችግር ሚሆነው? ማለት ይሄ ጸጥታ ችግር አለም። ዞሮ ዞሮ ግን ሁሉ ነገር ሴኩሪታይዝ ማድረግ ብዬ መጀመሪያ የተናገርኩት ይህን ነው። ስለዚህ ይህን ቻሌንጅ የሚያደረገውን ራሱ ያው በሌላ ማለት፣ ልክ እንደ ወንጀል ሊቆጠርበት ይችላል ማለት ነው። ዝም ብሎ የማይሰማ ያ ነው። ሌላ ምን ትርጉም የለውም። ኦኬ ከዛ የመከተ መነሻ ጥያቄዎችን በቀልድ በማጣጣል በምናምን ማዳከም ማቃለል በዚያም ደግሞ የተደራጁ የመከተ አቅሞችን እንዲፈርስ ይሰራሉ ነው የሚለው። ኦኬ። ከዛ የሚችሉትን በተለይ ደግሞ እዚህ ጋር ሰራዊታችን ይልና የሚችሉትን ወደ አፋር ለወስዱ የቀረው ደግሞ ባለበት ሆነው ተልእኮ እንዲፈጽም ተልእኳቸው እንዲፈጽም ያው ሚሽን እዚያው ሆኖ ማለት ነው። ስለዚህ አፋሪ ደ ብቻ አይደለም፣ እዛ ውስጥም ያላችሁ አለ እንኳን ደጋግሞ ይለዋል። በውስጣችንም አሉ ነው የሚለው። ጠላት ሚዳቸው እሱ ሰው ሚጅም አፋሪ ውስጥ ያለው የቀረው ነው ውስጥ ነው ተልእኮ እንዲፈጽም ያ ነው ቅዳቸው ይላል። የመከታ መነሻ ጥያቄዎችን ማጣጣል መነሻው በቀልድ ምናምን መሳለቅ ያለው የትኞቹ ላይ ነው? ህዋት ላይ፣ የህዋት አመራር ላይ። ለምሳሌ ሙድ መያዝ እሱ የመከታ መነሻ ጥያቄ አይደለም። ህዋትን ለማዳን ነው ህዝብ የተዋጋ ብሎ የሚያስብ ከሆነ እና የመከተ መነሻ እሱ ነው ብሎ የሚያስብ ከሆነ ኦፍኮርስ አሁን ህዋት የህዋት አመራር ሞክ ሲደረግ ኢቭን የሰራዊት አመራር ሞክ ሲደረግ ከዚህ የመከተ መነሻ ጥያቄዎች ሞክ ተደረጉ ብሎ ሊያስብ ይችላል። ግን ያ የተሳተ ነው ነው እንደገና የተደራጁ የመከተ አቅሞች እንዲፈርሱ ይሰራሉ ይልና ከዛ በተለይ ደግሞ ሰራዊታችን ብሎ ነው የሚቀጥለው ሰ ድራጅ የመከታ አቅሞች ብሎ የሚያስቀምጣቸው ሌላኛው እንግዲህ ከዚ በፊትም ብሪፍ ላይ ጠቃስኳቸው ይመስለኛል። እነ ሞንጆር ነ እንደዚህ ሌሎቹ ከሚናገሯቸው ማለት ነው ሰራዊቱ ህወሀት እና የህዝብ መድራዊቶች ብሏቸው እዚ ማህበርና ወጣት ማህበር ቤት ማህበርና ከሚሉት ጀምሮ እስከ የልማት ቡድን ወይም አንድ ለአምስት ድረስ ማለት ያለውም ማለት ነው። ሰው እነዚህ እንዲፈርሱ ይሰራሉ ነው። ስለዚህ ያለፈው ጊዜ የሞንጆርኖ ብሪፍ ካረኳችሁ ጋር ተመሳሰለ ማለት ነው። የልማት ቡድን ስም እያጠፋችሁ ነው፣ የመከተ አቅም እያፈረሳችሁ ነው ከሚለው ጋር አክቹዋሊ በጋራ ሆነው አንድ ግምገማ ሰነድ ላይ ተናግረዋል። ለመጥቶ የሚያቀርቡት ነገር ግን እሱ እንደ ሰራዊት መሪ እንግዲህ ከፖለቲካ ውጭ ነኝ ካለ ማለት አይደለም ነው እሱ ሲናገረው የራሱ ትርጉም አለው የሚል ነው። ከዛ እንቁረጥ እንጥራ እንጥራ ውስጣችን እናጥራ ነገር ነው እናጥራ

አብዛኛው የሰራዊት ኮሚሳር እንደዚህ ነገር ነው። ኮሚሳር እንግዲህ ኢንዶክትሪኔሽን ምናምን ላይ የምንበለው ምንበለው ፕሮፓጋንዳ ሰራተኞቹ ናቸው የሰበሰቡት በሰራዊትና በፖሊስ ሚሊሻ ውስጥ ያሉ ኖርም አልጠለው አልጠቅም ከማቆነጃጅው እና እነቅረጥ ይላቸዋል። በቃ ወሱ ነው፣ አትቁረጡ። ካድሬ እኮ የዓላማ ሰው ነው። ካድሬ ደላል አይደለም፣ ካድሬ ነጋዴ አይደለም፣ ካድሬ የዓላማ ሰው ነው ይላቸዋል። ሌላ ነገር ነው የምሰሩት ነው እነሱም ከሁሉ በፊት ማመካኘት መቆም አለበት። ሁለት ቦታ እየረገጥ ካይሆኑ እና ይገባኛል ችግሩ ይላል እንግዲህ፣ እዚህ ጋ እነሱ ነው። ሌላውን ጠቅልሎ ነው ቻሊ ፖለቲከኞችን ይወታ ይወርፋቸዋል ግን እሷ ተቆርጣለች። ያው አገኘዋለው ወሬው ከሌላ ቦታ ማለት ችግሩ ድርጅቱ ጋ ነው ይልና ነው ዘሎት ሚሄደው። ድርጅቱ መለወጥ አለበት አይ ነገር ኤኒዌይ፣ አንዳንዱ ብዙ ይጠቀማል። ያው ከነጌታቸው ወይም ከእነሱ ጋር የነበረው ቡድን ሌሎቹንም ጨምሮ ማለት ነው እንግዲህ እና ብዙ የተጠቀም አሁን ሰው ይለኛል ምን ይለኛል ሰው ብሎ ውሉንታ ይዞት ጥጉን ያያዛል። ከእነሱ ጋር ብዙ ርቀት ይሄዳል። ሌላው ደግሞ ልቡ ግማሽ የሆነ እዛም እዚህም የሆነ ሶስተኛ ቡድን ደግሞ ድፍረት ያጣም። ይህን ሁሉ እኛ ከመንበራ አንታገስም። ጥቂትና የጠራ ነው አገር የሚያድ ነው ይላል እንዲያውም መጀመሪያ የምንታገለው ይላል። ከዛ ሌላ አንዱ ረፋ አለች ያው ለጻድቃን ነው ተብሎ ተርጉመዋል። ለጻድቃን ለጌታቸውም ሊሆን የሚችል ነገር ነው። ሚኒስትር የታማጆር ሹም የነበረ አሁን እዛ ፌዴራል ቢሮ ረፋ የሚጠብቅ ምናምን በጣም ህዝናል ነገር ብሎ ያጣጥላል። እዚህ ጋ ጀስት ኮንቴክስት ለመስጠት ለሌላውት ላይ ትግራይ ፖለቲካ ለማትከታተሉ ሰዎች እያንዳንዷ ንግግር ላይ የሚወራረፉት እሱ አሁን ሳላ ያለፈው ጊዜ ጌታቸው የአብይ መጽሐፍ ምረቃ ላይ ከእውቀት አጠር ውይይት ወደዚህ ይሄኛ ወደዚህኛው ውይይት መምጣቴ ሲል ያው መንቆር የፈለገው ከነ ሞንጆር ነው። ያው ከነ መዲድ ጋር የነበረውን ውይይት ጭቅጭቅ ያለው ምናምን ሁለት ዓመት ነው እንትን እያለ ያለው ከዛ መጽሐፍ ምረቃ በኋላ ለምሳሌ ማሾ በየነ የሚባለው የሰሜን ማሾ በየነ እንግዲህ ሜጀር ሜጀር ጄራል ነው የሚለው የሰሜን ምስራቅ ግንባር አዛዥ ነው። ሰሜን ምስራቅ ማለት ያው በአዲግራት በኩል ማለት ነው። የሱ የሆነ መጻፍ ምርቃ ላይ ተገኝቶ እኛ የሰው መጻፍ አንመርቅም ማለት የሰራዊት መጻፍ ነው ወይ መጽሔት ነገር ነው ያስመርቀውና እኛ ራሳችን የሰራ ነው የጻፍ ነው መጻፍ ነው ምንመርቀው እንጂ የሰው መጻፍ አንመርቅም። እንግዲህ እሱ አይደለ መጻፍ ነው የጻፈው የሆነ ክፍለ ጦር ክፍለ ሰራዊት መጻፍ ነው ወይም መጽሔት ነው። በትክክል ሳላየሁት ቡክሌት ሊሆን ይችላል እኛ የጻፍ ነው ሲል ያው ለመንቆር ፈልገ ነው እንጂ ስለ የራሱ መጽሐፍ እየመረቀ አይደለም ያለው እና እንደዛ ነው የሚወራረፉትና ሶማል በቋሚነት ነው እያንዳንዱ ንግድ ውስጥ የሆን ነገር ይገኛል። ግን እንደዚህ ብሪፍ ሳረ ብዙ ጊዜ ነው እየዘለልኳቸው ነው የምሄደው፣ ምንም ማል ብዙም የሚጨምረው ነገር ስለሌለ ለዋናውንትን ኦልሬዲ ረዝሟል መሰለኝ እዚህ ጋ ላጥቃል።